ሰው ደንግጦ ኧረ መርፌ ብቃው ምናምን እያለ መርፌ ብቻ ሰው ይወጉታል። ከዛ ደግሞ ፍሪጅ ውስጥ ሊከቱት መሰለኝ፣ በቃ የሆነ ነገር ውስጥ ልከተት ነው። እኔ የምንቀሳቀሰው በንት እየተግፈው ነው። ከዛ እንባ ይወርዳል። ዝም ብሎ ነቅቼ ሰው እያየሁ እንባ ነው የሚወርድ ይጠየቃሉ ምናምን ሰው መቶ ይጠይቀኛል፣ አለ ማውራት አልችልም። በዚህ ልክ ለምንድነው ክፉ የምትሆኑት? በቃ እንደዚህ ክፉ ባታስቡ ኑሮ በቃ ልጁን ብትወት ኑሮ የራሱን ህይወት ቢኖር ኑሮ በቃ ለቀቅ ብታደርጉት ኑሮ እኮ ይሄ ነገር አይፈጠርም ነበር እና በቃ ተውት፣ ይኑርበት። ሰላም አለይኩም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ዛሬ እንኳን ማለት እየሳካሁ በአሪፍ ቪዲዮ አይደለም የመጣሁላችሁ። ያው ከሁለት ቀን በፊት የፖሰትኩትን ስቶሪ ላይ አይታችኋል እና በጣም ብዙ እህት ወንድሞቼ በቃ እንዳላችሁ እኔ ጋር እንደሆናችሁ ነው የተሰማኝ እና ለዚህም ደግሞ እጅግ በጣም አመሰግናለሁ ምክንያቱም እንደዛ በከፋይን ሰዓት የዛን ቀን ያሳለፍኩትን ውሎ እኔ ነኝ አብራችሁ የሆናችሁ ያሳለፍኩትን ነገር ብታዩ በጣም ደስ ይለኝ ነበር፣ ግን ማሳየት አልቻልኩም። ምክንያቱም በጣም ደንግጬ ነበር። ድንጋጤ ውስጥ ነበርኩኝና እናንተ ጋር ካሜራ ይዤ እንደዚህ መምጣቱ ምናምን ነገር ምንም አልመጣለኝም። አሁን ግን ያው ልመጣላችሁ በካሜራ ልመጣላችሁ ያሰብኩት በጣም ብዙ እህት ወንድሞች አላችሁ። ስለኛ ማለት ስለኛ ደህንነት ተጨንቃችሁ በጣም ብዙ ቴክስት ላይ ዋትሳፕ፣ ኢሞ፣ ቴሌግራም ላይ በጣም ብዙ ቲክቶክ ላይ የጻፋችሁ እህት ወንድሞች ያላችሁ እና ያው ለእናንተ ያለውን ነገር ማሳወቅ ግዴታ አለብኝ ምክንያቱም እናንተ መካከል ሳታውቁኝ እንደዚህ አይታችሁ ምን ሆናችሁ? ፉአድ ምን ሆኖ ነው? ሶፊ ምን ሆና ነው? እያላችሁ በጣም ብዙ እህት ወንድሞች የተጨነቃችሁ አላችሁ እና እኔ ደህና ነኝ፣ አልሀምድሊላህ ያው ትንሽ ፉአድ ነው የተጎዳው። ግን ያው እንግዲህ ሁላችሁም እንደምታውቁት ብዙ ጊዜ ይሄ ነገር እንዳይፈጠር እመክረው ነበር፣ ግን ያው እሱ መለህኛ ነው ምንም አይሰማኝም እና ሰሞኑን በጣም ብዙ ዛቻዎች እየደረሱበት ነበር። እና እየመጣ ቴክስቱን ሲያሳይ ቮይሱን ሲያሰማኝ፣ ምናምን ተረጋጋ፣ በቃ ይህም ያልፏል፣ ነገ አዲስ ቀን ነው፣ መረጋጋት አለብህ ምናምን ነገር ስለው አይሰማኝም። በቃ የሆነ ቦታ እንደዚህ እናደርጋለን፣ እንደዚህ እናደርጋለን ሲሉት ከቀጠሩበት ቦታ ነው የሚሄደው ቀጥታ። ይሄ ነገር ደግሞ ትክክል አይደለም። እኔ ይሄ የራሴ ውሳኔ ነው ማለት አንድ ሰው መጥፎ ሆነና ያ እሱም ተከትሎ መጥፎ እንዲሆን አልፈልግም። በዚህ አሁን አላህ ሁሉን ነገር አላህ ስለሚወድ ሁሉን ነገር አቀለለለት፣ እንጂ እዚህ ጋር እንደምታዩት የተፈጠረውን ነገር በጣም ከባድ ነገር ነበረ። እና ደግሞ እኔ ማለት ከዚህ ነገር ስለተረፈልኝ አልሐምዱሊላህ፣ አላህን አመሰግናለሁ። ሙቶስ ቢሆን ኑሮ ምን አደርግ ነበር? ምን ይውጠኝ ነበር ማለት እሱ ለእኔ በከፋኝ ሰዓት በጣም ብዙ ዋጋ ከፍሉልኛል እና በየትኛውም ነገር ከጎኑ እንደሆን ደግሞ ቃል ገብቼለታለሁ። በሰዓቱ ነገሮች ተፈጥሮ በቃ ያ ነገር ሳይፈጠር መድረስ ነበረብኝ፣ ግን እኔም ደግሞ ያ ነገር እንደሚፈጠር አላወቅኩም ነበረ። ጠፍቶ ነበር፣ ወጥቶ ነበረ፣ ተደብቆ ነበር፣ ወጥቶ ነበረው። ግን ይሄ ነገር እንዳይፈጠር ብዙ ጊዜ ደጋግሜ ነግሬው ነበር። እና ደግሞ በዚህ አጋጣሚ ለእኔም ትምህርት እንዲሆነኝ ነው ያደረገው። በጣም ብዙ ሰዎች አሉ ተንኮል የሚያስቡ እና አለቀም ስሜታዊ የሆንኩ ነው ማለት ተደውሎለት ነበረ፣ ድንገት ከኔ ተደብቆ እየወጣው ማለት ነው። በቃ ማለት የሆነ መጥፎ ነገር ታስቦለት ተደብቆ እኔ ጋር የወጣው ማለት ነው። በዚህ አጋጣሚ ግን በቃ የሚያስጠላ መኪና አደጋ፣ እነሱ ጋር ለመድረስ በጣም በፍጥነት ተናዶ እየነዳ ነበረ። ከዛም በቃ የሚያስጠላ የመኪና አደጋ ተፈጠረ ማለት ነው። እና በቃ እዚህ ላይ አሁን መጥቼ ላወራ የሚችለው ነገር በቃ በዚህ ልክ ለምንድን ነው ክፉ የምትሆኑት? በቃ እንደዚህ ክፉ ባታስቡ ኑሮ በቃ ልጁን ብትውት ኑሮ የራሱን ህይወት ቢኖር ኑሮ በቃ ለቀቅ ብታደርጉት ኑሮ እኮ ይሄ ነገር አይፈጠርም ነበር። እና በቃ ተውት፣ ይኑርበት። እሱ ኦልሬዲ የራሱን ህይወት ጀምሯል እኮ። የእሱ ጠላት የሆናችሁ ሰዎች በሙሉ በቃ ለምን እስተማቀው ድረስ እሱ ክፉ ሰው አይደለም መጥፎ ሰው አይደለም ለሰዎችም በቃ ክፉ አያስብም ለተጣላቸውም ላልተጣላቸውም ወዳጆቹም በቃ ሁሌ መልካም ነገር ነው የሚያስበው እንጂ እስተማቀው ድረስ የሁላቸውንም ደስታ ነው የሚያስበው ለአንድ ሰው የሆነ ጥላቻ ኑሮት የሆነ ክፉ ሲናገር ሰምቼው አላውቅ ለእንደዚህ አይነት ሰው ደግሞ እንደዚህ አይነት ነገር አይገባውም። እናንተ ተንኮል አሰባችሁ ባደውሉለት ኑሮ በንዴት ወጥቶ ባይሄድ ኑሮ ነገር አይደርስበትም ነበረ፣ ግን አልሐምዱሊላህ ፈጣሪውን ማለት አላህ ይወደዋል። አላህ ስለሚወደው ደግሞ እንደዚህ እዚህ ጋር እንደተፈጠረው የመኪና አደጋ ቢሆን ኑሮ እሱ ሙቶ ነበር። ቢሆን ግን አላህ ስለሚወደው ተረፈ። ያው በሰዓቱ በቃ ሆስፒታል ገባ። የውሃ ምግብ ምናምን ተሰካለት። ያን ነገር ደግሞ እኔ እሱም እኔ ስቶሪ አድርጌ ነበር ደንግጬ ስለነበር ያለበትን ነገር ለሚወደው ሰው ማሳወቅ ስለፈለኩኝ ስቶሪ ፖስቼ ነበር። በዚህ መሃል ደግሞ በጣም ብዙ ሰዎች፣ አንዳንድ ሰዎች ያዩችሁ ነገር አለ። በቃ ለሰዎች መጥፎ ነገር የምትመኙ ማለት ነው እና ምን እንደምላችሁ አለቅ እና በጣም በቃ ስለተሰማኝ በጣም ስለተናደድኩኝ ነው። በቃ ዛሬ ይህን ቪዲዮ ለእናንተ ልሰራላችሁ ያሰብኩትና በቃ ክፉ አንሆን በጥቅሉ በቃ ክፉ አን ክፉ መሆን በቃ ለማንም እንትን አላለም እንዴ? ለምንድን ነው በቃ ለምን ሬ ማለት ልጁ በቃ ይኖርበት ምር በጣም እንትን ያለኝ እኔ አልሐምድላ ደህና ነኝ፣ ብዙም አልተጎዳውም። ገባችሁ እዚህ ጋር እንደማሳያቸው የመኪና አደጋ ማለት በጣም ነው። በቃ የመኪና አደጋ በጣም ነው የሚያስጠላው። በጣም እሱ ፈጣሪው ስለሚወደው የእናቱም ዱዓም አላህም ስለጠበቀው ደህና ነው። አሁን ላይ ደህና ነው። ግን በቃ ለምን ለምንድን ነው ማለት ሰዎች ለምን በቃ እንደገና ኧረ ቢስሚላህ

ሆስፒታል ሄደን አስፈትተን የመጣ ነው። ዜጋ ገባ። አሁንም ደግሞ እየደማ ነው ያለው እና መንቀሳቀስ ምናምን ነገር የለብም። እኔ ደግሞ በጣም እኮ ለምን አይደለም፣ በቃ ነገሮች ምናምን ነገር የሆነ ስሜታዊ ውስጥ አስገቡኝና እኔም እኮ ማልቀስ ፈልጌ ምናምን አይደለም። ገባ ግን እንትን አለኝ። ብዙ ልጆች፣ የተጨናነቁ ልጆች አሉና አንተም አልመለስክላቸውም፣ እኔም እንትን አላልኩም። እና በቃ ብዙ ሰዎች የተጨናነቁ ስለነበሩ ለነሱ በቃ መልስ ልስጣቸው ምናምን ብዬ መልስ ተጨንቀው ስለነበሩ ያለንበትን ነገር ላሳውቃቸው ነገር ብዬ ነው። እና አንተ እስቲ አሳውቃቸው። በቃ ከመጣ አይቀርም እኔ ከምታስቡት በላይ ደህና አደጋ ለመትረፍ ሞክሬያለሁ። አልሐምዱሊላህ። ታምር አላህ፣ የሆነ ነገር ሊያመላክተኝ ፈልጎ ነው። ድኛለሁ። ዋና የኔ መዳን አደ እኔ ድኛለሁ። ወላሂ እኔ ድኛለሁ። ብቻ ግን ሰዎችን ማስጨነቅ አልፈልግም። እኔ ቤተሰቡ ላ እንዲሰማ አልፈለግኩ። ንብረት ነው በሚስተካከለው ነገር ይስተካከለ

ከአንገቴ ጋር እዚህ ደረት ይሆን ተመቷል። በጣም ከሚገርም ነገር ማለት ከባድ ግጭት ነው አደጋው። የተወላ ተፖስቶ ሰው እንደውል ምን ብንል ምን ብንል እንዲሰማ አልፈለግኩም እንድትጨነቁ ተረፍኩ። አረ እግዚአብሔር እንዲህ ማውራት ራሱ መቤቴ። አረ አላወራም ነበርኩ፣ ኮማ ውስጥ ነበርኩ። ማርያም ነበር ማውራትን አልችልም ነበርኩ። ወላሂ ማውራት አልችልም ነበር። አደጋው ተፈጠረ፣ መኪና ከፍተ ወርዳ ላሉ ድንጋጤ እኮ ነው። መኪና ከፍተ ወርደ፣ ከዛ በኋላ ነው ፌንት ይሰራው ምናምን ከዛ በኋላ አልነቀውም ብቅ። አረ እግዚአብሔር እንተርፈዋል፣ በጣም ነው የተረፈው። እንትን አሁን ምን እያደረጉልህ ነው? በዚህ ይሄ ግልኮስ ነበር። እንትን ነበር እኮ ሪፈር ነበር የተጻፈው ላንገቴ፣ ላንገቴ ሪፈር ነበር የተጻፈው። ይሄ እንትን ነው፣ ስፖንጅ ነው። መጀመሪያ እስከዚህ ጋር ነበር የተደረገልኝ። ሲያፍነኝ ምናምን ንቀየሩልኝ አራ ወንድኛ በቃ እዚህ ጋ ብቻ ነው ምት ያለው። ውስጥ ምናም በደንብ አይተዋልሽ? መኪናው በጣም ነው የሚያስፈራው። እግዚአብሔር በጣም በቃ ይወደዋል ነው ያልኩኝ እኔ ማለት። እንደዛ ሆኖ ሰው ልጅ አይወጣም። ባይሆን እንደዚህ ከነዚያ ሴት ጉዳለ ከባድ ነው ጉዳቱ በጣም ሁላችንም ሁሉም፣ እንደዛ ሾፌር ነው የተረፈው እኔ በፊት ለፊት አይደል የተጋጭሁት። እኔ በፊት ለፊት ስትጋጭ እነሱ በጎን ነኝ። ከዛ ሹፌር ያመልጠላል። እነዚህ የተመተው ብቻ አሰቃቂ ነበር። አንተ ስንት መኪና እንደተመታ፣ የነዚህ ፓወር የሁለቱ መኪኖች ግጭት ፓወር፣ ስንት መኪና እንደተመታ እና ተርፈናል። ያስፈራል። በጣም አስፈሪ ነው። ተአምር ነው። አለ ምን አንድ ስትነካ ጀርቤ የለም። ለፊት ብቻ ጀርቤ ምንም። ማን ነበር ከአንተ ገብ ነበር? ማንም አልተጎዳም። አንተ ብቻ እናንተ ውስጥ እነሱ ጋር ነው ትንሽ ብቻ ታርፋልአንቺ ደግሞ ዝም ብለሽ ታረጋግሻለሽአልሰማም ነበር። ምኑን እኔ ኢንስታግራም አየው ደወለ፣ አይሰራ ቴክስ ላክን፣ አይሰራ ከዛ ቦታ ምናምን ነገሩን ስንል በእንትን እየላኩ ሙድ ይዙብናል። ቦረቀት እየጻፉ በሆሴ ምናምን ሄዳችሁ እንደዚህ እያሉ ላኩልን ብለ ናቸው ቤት ምናልባት እዚህ ይሆናል ተብለን ተደንግጦ በእንትን የነቃውት እንደዚህ በሚደረግ ነገር ይሄ እንዳለ ሞተ፣ ተነሳ እንደዛ የሆነ አንድ ሰው ብቻ ነው የገባው። በቃ ሙሉ እንዲህ እዚህ ከእዚያ እዚህ ጋር በቃ ምናምን ሙቱን የተነሳው በንት በመብራት ነገርበዝ በሚውየምርህ ነው። እግዚአብሔር በጣም ብዙ ሰው እነዚህ የተጎዱት ከእኛ ጋር ግጭት የገጠማቸው እነዚህ እዛ መኪና ላይ የነበሩት ደንግጠው እኔን ነበር የሚመለከቱኝ፣ ሲነግረኝ ማለት ነው። እኔ ፌንት ሰርቻለሁ፣ እነሱ ደነገጡ። እነሱ ተጎድተው ተኝቷል ሆስፒታል። ግን በቃ በጣም ደነገጠ፣ የእኔ ሁኔታ ስደነግጥ። እኔ ነበር ደምሳይን የደነገጥኩት። ማውራት አልችልም ነበር። ነቅቼ አያለው ብቻ ነው ሰው። ከዛ እምባ ይወርዳል ዝም ብሎ ነቅቼ ሰው እያየሁኝ እምባ ነው የሚወርድ። እጠየቃለሁ ምናምን። ሰው መቶ ይጠይቀኛል አለው ማውራት አልችልም። ከዛ ዶክተሮች ምላሴን ቼክ ያደርጉታል። እኔ ደ ደነገዝኩት በምን እንደሆነ ታውቃለህ? መኪናው ሲጋጭ እኮ በራፉን ከፍቶ ወረደ ራሱ። ከዛ ዝቅ እያለ ነው

ያለውበት ሁኔታ ከዚህ በታች ምንም ነገር ንክክ የለኝ። እግሬ ምናምን አልተነክም። ጋብቻነውጣኤርባግ ነው መሪው እንዲመታኝ ያደረገው። ከዛ ደግሞ ጀርባ ያለ ሰው እኔ ላይ ነገር አንገቴ ነው አንገቴ ሚሻለኝ። ፈጣሪ በማታውቀው ነገር መ ደግሞ ጥፋተኛ እኔ አደለም። መኪና ተነሳ፣ ኢንሹራንስ ምናምን አሉ አለኝ። አልሐምዱሊላ ይመጣል እንሳቅ። ስመጣ ራሱ ሶፊ ስትስቅ ገርሙኛል ታውቃለህ። ከሁለት ቀን በኋላ ነው ማለት የራሱ በቃ እዚህ ጋር የሚሰካ ነገር አለ አይደል? በሽተኛዎች ያንን ሰካክተውልን። ስማ፣ እነዚህ ደሞች፣ እነዚህ ነገሮች ያልተወጋሁት ቦታ ሰው ደንግጦ፣ ኧረ መርፌ ብቃው ምናምን እያለ መርፌ ብቻ ይወጉታል። ከዛ ደግሞ ፍሪጅ ውስጥ ሊከቱት መሰለኝ በቃ ሰበ ተወስጄ የሆነ ነገር ውስጥ ልከተት ነው፣ ይአስክሬን ማድረቂያ እኔ የምንቀሳቀሰው በንት እየተገፋው ነው፣ በዊልቸር ሳይሆን በዛኛው በእሱ ተወሰንኩና የሆነ ነገር ውስጥ ልከተት ነው። ሰው ይደነግጣል፣ እንደዛ ሲደረ እኔ ግን በዛ ሰት ምናምን አላውቅም። ሰው እኔ ነገር ነው ያየሁት። እና እንደ ሰው ሳይሞት ፍሪጅ ይከተታል። እንደ በቃ የሆነ ብቻ ይኖራለሁ፣ ደንግጫለሁ። በመከራ ነው የተገኘችሁት እኮ በመከራ፣ እግዚአብሔርን ተርፈናል። ምንም ነገር ይስተካከላል፣ ይመጣል። እንግዲህ ዋናው መዳናችን ነው። እሄዳለሁ፣ እንትን ሆስፒታልማ እሄዳለሁ እኮ ሆስፒታል ከዚህ

ገቢነ ጋቢና ፊት ለፊት እኮ ነው ያለ። ያስፈራል። ደግሞ ኖርማል የቲክታኩ ተጉት ኖርማል ተቀርጿል። የሁለቱም አደጋ ተቀርጿል። ተጠግተው አይደለም የሚቀረጹ። ከሩቅ አደጋው አይታይም። በደምብ ተጠግተው የቀረጹትም ብታይ ማለት ነው፣ ፍርስርስ ነው ያለው ከዛ መኪና